ከልጆች ጋር ሆኜ ስራዬን እየሰራሁኝ ብኖር ይሻለኛል። ልጆችን ሳይድ ወስዶብኝ ከምሰቃይ ለሱ ሰጥቼ ገና መልስልኝ አትመልስልኝ፣ እንደገና ደግሞ ሊያቸው ነገ ላያሳየኝ ራሱ ይችላል ማለት ነው። ስለዚህ ከዚህ በላይ ስለሆነ የምሰቃየው ለሳይድ ልጆችን ብሰጥ

ስላ ኦፕሲተ አጠቃላይ ምግብም ከሆነ ችግር የለውም፣ ጽዳትም ከሆነ ምንም ችግር የለውም ማለት ነው። ምግብም ሁሉንም ምግብ ነው የምችለው፣ ጽዳትም ደግሞ ያው ጽዳት ማንም ማጽዳት ያቅተው ማለት ነው። ጽዳትም ከሆነ ይችላል፣ ብቻ ስራ ያለውን ስራ ፈልጉልኝና አስገቡኝ። ቱቤንም ያው በተረፈ እሰራለሁኝ ማለት ነው። ዴሙለ ባቴ ስለጋርተ ነጋፈት ያኒ ዴሙለ ባቴ ስለጋፈት ማለቀኝ ከናፍጥሩ አመሽን እ ጉመተኒ

ስለዚህ ብዬ ፈራሁ ማለት ነው። አሁን የማየው አበሻ ራሱ ባይፈልገኝ የሚፈልገኝ ስለመስለኝ ይፈራለው ማለት ነው። ደግሞ ስለምፈራ ነው ማለት ነው። በእርግጥ ያው ቢዙኝ እሪ ብዬ መሰብሰብ ችላለሁ ማለት ነው። ምክንያቱም አረብ ሀገር፣ ደስ የሚለው ነገር የት ታውቃታለህ? ማናት? በተለይ ደግሞ እኔ ህጋዊ ነኝ። እዚህ አብዛኛው አበሻ ህጋዊ አይደለም። ህጋዊ ራሱ ቢሆን እኔን ማያዝ አይችልም ማለት ነው። አረብ ራሱ ቢሆን ማያዝ አይችልም። የሀገራቸው ዜጋ ለምን ምንክ ናት ሲባል ምን እናት ያዝልኝ ተብላ ነው ቢል ራሱ እስደክ ተለቅ ነው ማለት ነው። እዚህ አረብ ሀገር በዚህ በዚህ በጣም ደስ ይላል። ማንም አይነካኝም። በእርግጥ ግን ከጭቅጭቁ ከምናምን ከምናምን ብዬ ነው። ያው እዚህ ሀገር መቃሚያ ሳ ሲደርስ የጫሳ ሲደርስ ነው ሙልት አሁን እንደዚህ ቁጭ የቀረጽኩበት አንድ አታገኙም። እንዳለ ተሰብስቦ ሆነው የሚቀሙበት ማለት ነው። አሰራሩ ራሱ ይኸው ላችሁ እንደ መጅለስ ነው ማለት ነው። የተሰራው ሰው እንዳለ ቁጭ ብሎ ነው ዙሪያውን ጠምጥሞ የሚቀሙበት ማለት ነው። እና አሁን ላይ ደግሞ አንድ ሰው የለም። እኔም ሰው በሌለበት ሰዓት የመጣሁት አውቄ ነው ማለት ነው። ከቀኑ ስድስት ሰዓት አካባቢ ነው። በኋላ አስር ሰዓት ላይ ምናምን ነው ሰው የሚበዛው ማለት ነው። እዚህ መሬቱ ሁላ እንደዚህ እዚህ ግለምታውት አንድ አንድ ቦታ ባዶ ቦታ አታገኙም። ተሰብስበው ነው የሚቅሙበት። አሁን ግን ያው የሚቅም የለም አንዳንድ ሰው ነው ዝም ብሎ ይም ችግር የለውም። እና እኔም በአበሻን አበሻ ዞኝ ሪቪ